ፀጉራችንን ለማሳደግ ወይም ለማብዛት ሁልጊዜ የተለያዩ አይነት ቅባቶችን፣ ክሬሞችን፣ ትሪትመንቶችን እንዲሁም ብዙ አይነት የእንክብካቤ መንገዶችን እንተገብራለን። ፀጉራችንን ለማሳደግና ለማብዛት ሌላ በጣም ጠቃሚና ውጤታማ ከሆኑ ነገሮች ውስጥም በቤት ውስጥ በተፈጥሯዊ ግብአቶች የሚሰሩ የፀጉር ውሃዎች በጣም አስፈላጊና ጠቃሚ ናቸው። ስለዚህ በዛሬው ቪዲዮ ፀጉራችንን ለማሳደግና ለማብዛት በጣም አስፈላጊ የሆኑ አራት የፀጉር ውሃ አሰራሮችን እስከነ አጠቃቀማቸው እነግራችኋለሁ። አንደኛ የሩዝ ውሃ። በመጀመሪያ የምናየው የሩዝ ውሃ አሰራር ሲሆን የሚያስፈልገንም ግማሽ ኩባያ ሩዝ እና ሁለት ኩባያ ውሃ ብቻ ነው። ለማዘጋጀትም በመጀመሪያ ሩዛችን ቆሻሻ እንዳይኖረው እናጥበዋለን። ሲጸዳም ሩዙን በንጹህ ክዳን ባለው እቃ ላይ እንገለብጥና ሁለት ኩባያ ውሃውን እንጨምራለን። ከዚያም ለ24 ሰዓት ያክል እናስቀምጠዋለን። በየሰዓቱም ውሃውን ማማሰል ወይም ማገላበጥ ይኖርብናል። ከ24 ሰዓት በኋላም የውሃው ቀለም ደመናማ ሲሆን ሩዙን እናጣለዋለን። ውሃውንም ፀጉራችን ታጥበን ስንጨርስ መጨረሻ ላይ እንለቀለቅበታለን። ከዛም ፀጉራችን በተለመደው ቅባት ተቀብተን ስታይል እናደርገዋለን። ያልተጠቀምነውንም ፍሪጅ ውስጥ ማስቀመጥ አለብን። የሩዝ ውሃን ለብዙ ዘመናት ጃፓኖች እና ቻይናዎች ጸጉራቸውን ለማሳደግ ይጠቀሙበት ነበር። ሩዝ በውስጡ የያዘው ንጥረ ነገሮች ጸጉራችን ጠንካራ እንዲሆንና እንዲበዛ እንዲረዝምም ያደርጋል። የተጎዳ ጸጉሩንም በሚገባ ይጠግናል። ሁለተኛ፣ የሮዝሜሪና የናና ቅጠል ውሃ። ሁለተኛው የጸጉር ማሳደጊያ ውሃ ደግሞ የሮዝሜሪና የናና ቅጠል ውሃ ሲሆን ለማዘጋጀትም የሚያስፈልጉም የሮዝሜሪ ቅጠል የናና ቅጠልና ውሃ ናቸው በመጀመሪያም ሮዝሜሪውና የናና ቅጠሉን ቆሻሻ እንዳይኖራቸው በደንብ እናጥባቸዋለን ከዛም በድስት ላይ እናደርገውና ንጹህ ውሃ ጨምረን ለአምስት ደቂቃ ያክል እናፈለዋለን ለረጅም ሰዓት እሳት ማስነካት የለብንም ለአምስት ደቂቃ ያክል ካፈላ ነው በኋላም ከእሳት አውርደን ከድነን እስከነ ቅጠሉ እንዲቀዘቅዝ እናስቀምጠዋለን ሙሉ ለሙሉ ሲቀዘቅዝም ውሃውን ብቻ አጥልለን በመርጫ ዕቃ ውስጥ ገልብጠን በየቀኑ ቆዳችንን እንቀባለን። ከ24 ሰዓት በኋላም ውሃው ፍሪጅ ውስጥ መቀመጥ አለበት። ሮዝሜሪና የናና ቅጠል በተለይም ከፊት ለፊቱ የሳሳ ፀጉርን ለመመለስ የሚረዳ ጠቃሚ የሆነ ንጥረ ነገሮችን በውስጣቸው ይዘዋል። ሮዝሜሪ የሳሳ ፀጉርን በማሳደግ ደረጃ ውጤታማነቱ ከሚኖክሲዲል ጋር ተቀራራቢ ነው። እዚህ በተጨማሪም በየቀኑ የጭንቅላት ቆዳችን እንድንቀባው ጸጉራችን ለማብዛት እና ለማርዘም ይረዳል። ሶስተኛ የቅርንፎ እና የከድከዴ ውሃ። ይህንን ውሃ ለማዘጋጀት የሚያስፈልገንም ቅሩን ፉድ ከድከዴና ውሃ ሲሆን በድስት ላይ እናደርጋቸውና ውሃ ጨምረን ለአምስት ደቂቃ ያክል እናፈለዋለን ከዛ በላይ መቆየት የለበትም። ከዛም ከድከዴው ከአምስት ደቂቃ በኋላ በጣም ደማቅ የሆነ ቀይ ቀለም ሲያወጣ ከእሳት ላይ አውርደን እንዲቀዘቅዝ እናስቀምጠዋለን። ሙሉ ለሙሉ ሲቀዘቅዝም ቅርንፉዱን እና ከድከዴውን አጥልለን ውሃውን በመርጫ ዕቃ ላይ እንገለብጠዋለን። ከዛም በየቀኑ ቆዳችንን በደንብ ተቀብተን ማሳጅ እናደርጋለን። የተረፈንንም ፍሪጅ ውስጥ ማስቀመጥ ይኖርብናል። ቅርንፉድ በውስጡ አንታይኦክሲዳንት እና አንታይኢንፍላማቶሪ ባህሪያቶች ስላለው ፀጉርን ከጉዳት ለመከላከል እና ለማጠንከር ይረዳል። ከድከዴ ወይም ሂበስተስ ፍላወር ለብዙ ዘመናት ህንዶች ለተለያዩ ጥቅሞች ይጠቀሙበት የነበረ እጽዋት ሲሆን በውስጡ ቫይታሚን ሲ እና አሚኖ አሲድን ስለያዘ ብዛት ያለውና የማይነቃቀል ፀጉር እንዲኖረን ያደርጋል። አራተኛ የአብሽ ውሃ። የአብሽ ውሃን ለማዘጋጀት በንጹህ ዕቃ ላይ ሁለት ማንኪያ አብሽ እናደርግና አንድ ኩባያ ትኩስ ውሃ እንጨምርበታለን። በደንብ ከማሰልነው ነው በኋላም ከድነን ለ12 ሰዓት ያክል እንዘፈዝፈዋለን። ከ12 ሰዓት በኋላም ውሃውን አጥልለን በመርጫ ዕቃ ላይ እንገለብጠውና በየሁለት ቀኑ ቆዳችንን በደንብ እየተቀባን ማሳጅ እናደርገዋለን። የአብሹ ሽታ የሚደብራችሁ ከሆነ ሽታውን ለመቀየር በውስጡ ጥሩ ሽታ ያላቸውን ግብዓቶች መጨመር ይቻላል። ለምሳሌ የቡርቱካን ልጣጭ፣ ቅርንፉድ፣ ቀረፋ፣ የናና ቅጠል፣ ሰንሻል ኦይል እና የመሳሰሉትን። አብሽ ለጸጉራችን ብዙ ጠቀሜታን ይሰጣል። በውስጡ ፕሮቲንና ኒኮቲኒክ አሲድ ስላለው የጸጉርን ፎሊኪል በማጠናከር ጸጉር እንዳይነቃቀል ያደርጋል። አንታይ ባክቴሪያል እና አንታይ ፈንግያል ባህሪያቶች ስላለውም ፎሮፎርን ይከላከላል። በተጨማሪም ፀጉሩን ለስላሳና በቀላሉ የሚፍታታ ሆኖ በፍጥነት እንዲያድግም ይረዳል።